ክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል የድሮን ጥቃቶች ተፈጸሙ። የብልጽግናዎቹም ከወያኔና ከሻዕቢያ ተላላኪ ጋር ትንቅንቅ ላይነን ብለዋል። በክልሉ የተለያዩ ስፍራዎች ላይ የሚደረጉ ውጊያዎችም እንደቀጠሉ ናቸው። በቀዳሚነት የምንመለከተው ጉዳይ ይሆናል። ይህ በእንዲህ እንዳለ ከብልጽግናው በኩል ሁለት አነጋጋሪ ዘገባዎች ወጥቷል። ቀዳሚው አምሳ ሁለት አመራሮች በእገታ ይሳተፋሉ ያለበት ሲሆን ሌላኛው ደግሞ ጨርቅ ማድረኩ ሲል የገለጸበት ነው። ይህንንም ይዘናል። ድርጅቱ የጸረ ኢሳያስ ሰራዊት ዝግጁ ነው ብሏል። ሻዕቢያም ዛሬም ብልጽግናን ወርፏል። አምባሳዶራ ደግሞ የሀገር ሉዓላዊነትን የሚጥሱ እንቅስቃሴዎችን እንቃወማለን ሲሉ ተናግሯል። ታደምጡታላችሁም። የመከላከያ ሰራዊቱ በትግራይ ክልሉ ጦርነት ከ5300 በላይ ሴቶችን አስገድዶ ደፍሯል ሲል ኮሚሽኑ ገለጸም። ሻዕቢያ በክልሉ በጦር ወንጀል ድርጊቶች ከፍተኛውን ሚና ይወስዳል ያለው ሪፖርቱ 529 የትግራይ ሴቶች ከተደፈሩ በኋላ ተገድለዋል ሲልም አሳውቋል። ወንዶችም በብልጽግናና ሻዕቢያ ሰራዊት መደፈራቸውን አክሏል። እንመለከተዋለን። መምህራን እንጨት በመልቀምና በቀን ስራ ላይ ተሰማርተው እንደሚገኙ ተገለጸም። የብልጽግናው በልጽጋችኋል አይናችሁን ግለጡ ማብራሪያና የዜጎች ሰቆቃ አሁንም ጎን ለጎን ቀጥለዋል። ሌላኛው መረጃችን ነው። ፕሬዚደንቱ ፑቲን ስለ ተወንጫፊ ሚሳኤሉ ፈርተዋል ሲሉ ገልጿል። እንዲያም ሆኖ አሁንም ዩክሬን ከአሜሪካ የረጅም ርቀት ሚሳኤሉን ሳታገኝ ቀርታለች። የተወደዳቸው የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል የድሮን ጥቃቶች ሆዎች ተፈጸሙ። የብልጽግናዎቹም ከወያኔና ከሻዕቢያ ተላላኪ ጋር ትንቅንቅ ላይ ነን ብለዋል። በክልሉ የተለያዩ ስፍራዎች ላይ የሚደረጉ ውጋዎች እንደቀጠሉ ናቸው። የክልሉ ሕዝብ ያለበትን ቀውስ የጦርነት አውድማ ሆኖ መቀጠሉን የሚገልጸውም እንዲህ ባለ መንገድ ነው። ታካኮ ነው እያደር ነው ያለን። ደደን ይዞናል። አሁን ብርዱ አልወጣልኝም። ዱር እንዳደርኩ ነው የመጣሁት። ኔ የሞተ ዘመድ መቅበር አቅቶናል። የታመመ ዘመድ ልጅ መጠየቅ አቅቶናል። ቀበረው ታለው ጎረቤቱ ይቅበረው እያለ ነው ትተን ያለ ነው። ይህ ደግሞ በነዋሪዎች ብቻ የሚገለጽ አይደለም። የብልጽግናው አገዛዝ የክልሉ ተላላኪ ባለስልጣናትም ትንቅንቅ ላይ ነን ሲሉ ይገልጹታል። የጸጥታ ቢሮ መከተል ኃላፊም ይህንን ሲናገሩ ተሰምተዋል። የሀገር መከላከያ ሰራዊትም የክልላችን የጸጥታ መዋቅርም ህግ በማስከበር ትንቅንቅ ላይ ናያል ወንጀለኛ ተሰባስቦ ይህን አገር የወያኔና የሻዕቢያ ተላላኪ ሆኖ ይህን ሀገር ለማተራመስ እየሰራ ያለውን ሀይል ግን ጠንካራ ኦፕሬሽን እናካሄዳለን። እንዲህ የሚነገርለትን የከዱሩን ውጊያ አራት ኪሎ ያሉት እንደ ከበደ ደሲስ ያሉት የብልጽግናው ሰዎች ደግሞም ባሩድ አይሸታቸውም፣ የሚተኮስ ድሮንም ልጆቻቸውን አይነጥቃቸውምና የተለየ ነገር የለም ሲሉ ነው የሚሰሙት። የተለየ መረጃ አድርገን የምንነግር ነገር የለውም። ለሚዲያም ቢሆን የተለየ ነገር የለውም። ጽንፈኛው ቡድን በየቦታው ተንኮሳ ነው የሚፈጽሙ እንጂ ቆሞ የመዋጋት አቅም አደረጃጀትም የለውም። እንደሚታወቀው እሱን በሚያጠፉበት ቦታ ላይ ደግሞ መንግስት አስፈላጊውን እርምጃ እየወሰደ በሰላም አፈንገድ የሚገቡትን ተቀብሎ ወደ መደበኛ ህይወታቸው እንዲመለሱ በመድረግ ላይ ስለሆነ ምንም የተለየ የተፈጠረ ጦርነት እንደሌለ መታወቅ አለበት። ጨምር የሚችለው ያለው ብልጽግናዎች ቆሞ የሚዋጋን የለም በሚሉበት በዚህ ጦርነት በዚህኛው ሰሞን ብቻ በደርዘን የሚቆጠር የድሮን ድብደባ ፈጽሟል። በከባድ መሳሪያ የታገዙ ውጋዎችም እየተከናወኑ ናቸው። ይህ ውጋ እየተደረገባቸው ካሉ አካባቢዎች ውስጥ የሰሜን ወሎ ዞን የተለያዩ ስፍራዎች በግንባር ቀደምትነት ይጠቀሳሉ። የፋኖ ኃይሎች ቀጠናው ላይ ሪፐብሊካን ጋርድ ኮማንዶና እግረኛ ሰራዊት ጭምር ስምሪት የተሰጠበት የድሮን አሰሳና ተደጋጋሚ ጥቃቶችም የተፈጽመበት ውጋም በዚህ ቀጠና ለመከናወኑ ነው የሚገልጹት። ዛሬም ይህ ጠንካራ ውጊያ ከተደረገባቸው አካባቢዎች ውስጥ ሀብሩ ኡርጌሳ ተጠቃሽ ነው። የፋኖ ኃይሎች ወደ ስፍራው በማቅናት የከፈቱትን ጥቃት ተከትሎ ከደረሰው ሰብአዊ ጉዳት ባሻገር የተማረኩ ወታደሮችም ታይተዋል። ተደጋጋሚ የድሮን ጥቃቶች ባለፉት ሁለት ቀናት በተለያዩ የወሎ ቀጠና ስፍራዎች ላይም ደርሰዋል። ቁጥራቸው ከአስር በላይ እንደሆነ መረጃዎች ያሳያሉ። በተለይ ማረፋ ተብሎ በሚጠራ የሰሜን ወሎ አካባቢ የደረሰው ለሃይማኖታዊ ፕሮግራም የተሰባሰቡ ነዋሪዎች ላይ አርፎ ከፍ ያለ ጥቃት እንዳስከተለም ነው የተሰማው። ዛሬ ደግሞ እናትን ከልጅ ጭምር የነጠሉ የድሮን ጥቃቶች የደረሱት በጎጃም ቀጠና ነው። ከባህር ዳር በጥቂት ኪሎሜትሮች ርቀት ላይ በሚገኘው ዳህና ማርያም ተብሎ በሚጠራ ስፍራ ላይ የተፈጸመው የድሮን ጥቃት የአራት ወር ሕፃን እናትን ጨምሮ በርካቶችን ገድሏል። በሕፃኑ ላይም ጉዳት መድረሱን የሚያሳዩ ምስሎች ተሰራጅተዋል ሌላኛው የድሮን ጥቃት የተፈጸመው ደግሞ ከእንጅባር አቅራቢያ ሐሙሴት በሚባል አካባቢ ነው። ይህ ጥቃት ያስከተለው ጉዳትን በተመለከተ ግን የታወቀ ነገር የለም። ከሰሞኑ በሰሜን ጎጃም አዴት አቅራቢያ አንድ ትምህርት ቤት በድሮን ጥቃት እንዲወድ መደረጉም ይታወሳል። የክልሉ ህዝብ በየእለቱ የሚያሳልፈው ቀን እንዲህ ያለ ሲሆን የብልጽግና ሹማምንት ደግሞ አዲስ ነገር የለም ይሉታል። ኩፍ ያለ ብልክ በቃ በጆሮ ይልብናል። እየተኛ እየተኛውን ቤት የደረሰ የእጅ ጦር ሲሆን ወዲያም ተሽሸግነ ወዲያም ተሽሸግነ ይወጣል። ይህ አላ የማይታይ ነገር መጥቶ የሚያዲያፍንን ነው። ድሮ ቁልፍ ምናምን የምንጫወትበት ላይ አምጦ ደፈው እንዲህ በመንግስታቸው የሚዘንብባቸውን የድሮን አደር ለሚገልጹት የክልሉ አርሶ አደሮች ከወደ አራት ኪሎ ሲሰጥ የከረመው ምላሽ ግን ህዝቡንም ቀላቅለን እንመተዋለን የሚል እንደነበር የሚታወቅ ነው። ሰላማዊ ሰው ነው የሚባለው ራሱ የጽንፈኛው ጋር ይደባለቅና ጽንፈኛው ጋር ይደባለቅና የጽንፈኛው ድግስ ይበላና አብሮ ሊመጣ ይችላል። ማን ወሰደው እዛ ካልከኝ፣ እኛ ጠላት እዛ መኖሩን ነው እንጂ ድግስ ሊበላ ሄደ ሲቪል ሰው እዛ አለ የለም በሚል ማጠራት አንችልም። ይህ በእንዲህ እንዳለ ከብልፅግናው በኩል ሁለት አነጋጋሪ ዘገባዎች ወጥተዋል። ቀዳሚው አምሳ ሁለት አመራሮች በእገታ ይሳተፋሉ ያለበት ሲሆን ሌላኛው ደግሞ ጨርቅ ማረኩ ሲል የገለጸበት ነው። የአማራ ክልሉ የርስ በርስ ጦርነት ከአንሰራፋቸው ጉዳዮች ውስጥ አንዱ እገታ ነው። ዜጎቹን አግቶ ገንዘብ መጠየቅ ህዝቡ በየዕለቱ እየኖረው ያለ ሰቆቃም ሆኗል። ዓለም አቀፍ ተቋማት በሰራተኞቻቸው ላይ የሚፈጸም እገታና ግድያን በተመለከተ ተደጋጋሚ ሪፖርት አውጥተዋል። እንዲህ ያለው ድርጊት የሚፈጸመው ደግሞ በበርካታ አካላት አማካኝነት ነው። ዛሬ ፋና ቴሌቪዥን ያሰራጨው መረጃ ደግሞ የብልጽግና ግና አመራሮች በገታ ተግባራት እየተሳተፉ ነው ይላል። በጎንደር ከተማ ብቻ አምሳ ሁለት የጸጥታና የፖለቲካ አመራሮች በገታና በሌሎችም ወንጀል ድርጊቶች ላይ ሲሳተፉ ተገኝተው ተይዘዋል በሚልም ያቀርባል። በእርግጥ ይህ ዘገባ ከተሰራጨ ከቆይታ በኋላ መጠነኛ ማስተካከያ እንዲደረግበት ሆኗል። ሆኖም በንዲት ከተማ ውስጥ ብቻ ከአምሳ በላይ የመንግስት ሰዎች በእንዲህ ያለ ተግባር ላይ ተሰማርተው ከነበርም በመላ ክልሉ ያለውን ሁነት ለመገምገም እንብዛም ማዳጋች አያደርገውም። ሌላኛው ዛሬ በክልሉ መንግስት የተሰጠው መግለጫ ደግሞ ጨርቅ ማረክን ይላል። ለጽንፈኛው ሊላክ የነበረ ጨርቅ ተይዟል ሲል የገለጸው ደግሞ በደቡብ ወሎ መካነ ሰላም ነው። በአህያ ተጭኖ ሲሄድ የነበረ ጨርቅን በቁጥጥር ስር ስለመዋሉ መንግስት መግለጫ የሚያወጣበት እውነትም ሆኗል። ድርጅቱ የጸረ ኢሳያስ ሰራዊቱ ዝግጁ ነው ብሏል። ሻዕቢያ ዛሬም ብልጽግናን ወርፏል። አምባሳደሯ ደግሞ የሀገር ሉዓላዊነትን የሚጥሱ እንቅስቃሴዎችን እንቃወማለን ሲሉ ገልጿል። የአስመራው አገዛዝ ኢትዮጵያን ጨምሮ ታጣቂዎችን ከለላ በመስጠት በማተራመስ ታሪኩ ነው የሚታወሰው። አሁን ትክክለኛ ምሳያውን አዲስ አበባ ላይ አግኝቷል። በኢሳያስ ላይ የተነሱ ኃይሎችንም የሚደግፍ አገዛዝ ሆኗል። ብልጽግና ይህንን ድጋፍ ያገኛሉ በሚል ከሚነገርላቸው ውስጥ ደግሞ የቀይ ባህር ዲሞክራሲያዊ ድርጅት ረሳዶ አንዱ ነው ጸረ ትግራይ ትግራይና ጸረ ሻዕቢያ እንደዚሁም ጸረ ሶማሊያ ክልል ታጣቂዎች የተደራጁበትና የሚንቀሳቀሱበት የአፋር ክልል ውስጥ የሚንቀሳቀሰው የቀይ ባህር ዴሞክራሲያዊ ድርጅት ዛሬ ደግሞ ሰራዊቱን አሳይቷል። ይህ ጸረ ኢሳያስ የሆነውን ጦሩንም ዝግጁ ማድረጉን ገልጿል። የአስመራው መንግስት በኤርትራ አፋሮች ላይ ለዘመናት ያደረሰውን በደል የሚጠቅሰው ድርጅቱ የቀይ ባህር ህዝብ የራሱን እጣ በራሱ ለመወሰን እንዲችል እየሰራ ስለመሆኑም አክሏል። በሰመራ ጽህፈት ቤትና አዳራሽ መፍቀድን ጨምሮ ድጋፍ የሚያደርግለት ብልጽግና ደግሞ አሰብ አይቀሬ ነው በሚል መግለጫዎቹ ቀጥሏል። የሻዕቢያው ምላሽም እንደዚሁ ቃል አቀባዩ የማነ ገብረ መስቀል ዛሬም በሌላ ምላሽ ተመልሷል። የኢትዮጵያ ብልጽግና ፓርቲ አንቂዎችና ተንታኞች የኤርትራ የነጻነት ትግል በውጭ ኃይሎች ቀስቃሽነትና ድጋፍ ሰጭነት የተካሄደ እንደሆነ በመግለጽ ላይ ይገኛሉ በማለት ክሳቸውን ጀምሯል። የትናንት ታሪክ በውሸት ብዛት ሊፋቅ አይችልም የሚሉት የማነም ኤርትራ በልጆቿ መስዋዕትነት ነፃነቷን ያገኘችው በየተራ በአሜሪካና በሶቪየት ህብረት ይደገፍ ከነበረ መንግስት ጋር ተዋግታ ነው ብለዋል። ሌላው ቢቀር በኤርትራ ላይ አስከፊ ግፍ የፈጸሙ ኃይሎች ለታሪካዊ ወንጀሎቻቸው ይቅርታ መጠየቅ እንጂም በኤርትራ ቁስል ላይ ጨው መነስነስ አልነበረባቸውም በማለትም የማነ ወንጀላቸውን አቅርበዋል። ይህ በእንዲህ እንዳለ ወደ ካምፓላ የተጓዙትና የኢሳያስ መከተል ሆነው ሲሰሩ ከርሟል የሚባልላቸው የኤርትራ የተባበሩት መንግስታት ድርጅት ቋሚ ተወካይ ሶፊያ ተስፋ ማርያም የሀገራት ሉዓላይነትና የግዛት አንድነትን የሚጥሱ አደገኛ ሙከራዎችን እንቃወማለን ሲሉ ተናግሯል። እኛ ትልቅም ይሁን ትንሽ ሁሉም ሀገራት ሉዓላዊ መብቶች፣ ነጻነት፣ የግዛት አንድነትና የውሳኔ ሰጭነት ስልጣን እንዲከበር ነው ፍላጎታችንም ብለዋል። ይህ ገለጻ በመሰረታዊነት ትክክልም ቢሆን ከወደ ሻዕቢያ መነገሩ ግልዩ ያደርገዋል። የኢትዮጵያ ሉዓላዊነትን የጣሰም በተደረገለት ግብዣ አማካኝነት ከገባ በኋላም በርካታ የጦር ወንጀል ተግባራትን በትግራይ ህዝብ ላይ እንዳደረሰ የሚታወቅ ነውና የመከላከያ ሰራዊቱ በትግራይ ክልሉ ጦርነት ከ53 ሺህ በላይ ሴቶችን አስገድዶ ደፍሯል፣ ሲል ኮሚሽኑ ገለጸም። ሻዕቢያ በክልሉ በጦር ወንጀል ድርጊቶች ከፍተኛውን ሚና ይወስዳል ያለው ሪፖርቱ 529 የትግራይ ሴቶች ከተደፈሩ በኋላ ተገድለዋል፣ ሲል ማሳውቋል። ወንዶችም በብልጽግናና ሻዕቢያ ሰራዊት መደፈራቸውንም ገልጿል። ይህን ሪፖርቱን ይዞ የወጣው የትግራይ ጀኖሳይድ አጣሪ ኮሚሽን ነው። በተደረገው ጥናት መሰረትም በሁለት ዓመቱ ጦርነቱ ወቅት ከ152 ሺህ በላይ የትግራይ ሴቶች መደፈራ ቸውን የሚያመላክት ሲሆን ሌሎች በርካቶች ደግሞ በተለያየ መልኩ የሚገለጽ ጾታን መሰረት ያደረጉ ጥቃቶች እንደደረሰባቸውም አሳውቋል። ጦርነቱ ከተጀመረበት ከጥቅምት 2013 እስከ ጦርነቱ የቆመበት ጥቅምት 2015 ድረስ በኢትዮጵያና ኤርትራ ኃይሎች የደረሱ ፆታን መሰረት ያደረጉ ጥቃቶችን የዳሰሰው ይህ ባለ 166 ገጽ ጥናት በድምሩ ከ480 በላይ ሴቶች እንደተካተቱበትም ገልጿል። ከእነዚህ መካከል ከ280 በላይ የሚሆኑት ላይ በተለያየ መልኩ የሚገለጹ ፆታዊ ጥቃቶች መካከል አንዱ ቢያንስ ደርሶባቸዋል ይላል። ከተደፈሩ 152 ሴቶች ጋር በተያያዘ ደግሞ ዚህ ጥቃት ፈጻሚዎችን በተመለከተ በዝርዝር መረጃውን ያስቀመጠው ይህ ላለፉት አራት ዓመታት የተዘጋጀው ጥናት ከአጠቃላይ ጥቃቶቹ 55 በመቶውን የፈጸመው የኤርትራ ሰራዊት ነው ብሏል። 35 በመቶ የሚሆነው ደግሞ በኢትዮጵያ መከላከያ ሰራዊት ወታደሮች እንደተፈጸመም ያብራራል። ይህ ብልጽግናው ወደ ክልሉ በላከው ሰራዊቱ የጥቃቱ ሰለባ የሆኑ ሴቶች ከ53000 በላይ በጋበዘው የሻዕቢያ ሰራዊት ደግሞ ከ83000 በላይ ይሆናል ማለት ነው። ከዚህ ባሻገር 5 በመቶ አካባቢ የሚሆነው ደግሞ በአማራ ኃይሎችና በሌሎችም የተለያዩ ኃይሎች በጋራ የተፈጸሙ ስለመሆናቸው ጥናቱ አመላክቷል። ጥናቱ የተሰራው ዓለም አቀፍ ደረጃውን በጠበቀ መንገድ የቤት ለቤት ዳሰሳ ጭምር በተደረገበት መልኩ ስለመሆኑም ኮሚሽኑ አረጋግጧል። የትግራይ ጄኖሳይድ አጣሪ ኮሚሽን ሪፖርት በበርካታ ሴቶች በተደጋጋሚ በቡድን እንደዚሁም ለወራት ከተፈጸሙ መደፈርና ሌሎችም አይነት የጾታ ጥቃቶች በተጨማሪ 529 ሴቶች ጥቃቱ ከተፈጸመባቸው በኋላ መገደላቸውንም በጥናት ተረጋግጧል ብሏል። በአድ ነገሮች ወደ ሴቶች መራቢያ አካል ማስገባት ለወሲብ ባርነት መገልገል በኬሚካል ማቃጠልና የመሳሰሉ ተግባራትም በትግራይ ሴቶች ላይ መፈጸማቸው በጥናቱ ተመላክቷል። ኮሚሽኑ የተፈጸሙት ድርጊቶች ዓለም አቀፋዊ ወንጀል መሆናቸው በጥናት መመላከቱምን ያከለው ከጥቃቱ ከተረፉ በኋላ ለእርግዝና የተዳረጉ ለፌስቱላና፣ ኤች አይ ቪ ኤድስ በሽታዎች የተጋለጡ ወደ ስነልቦናዊና ማህበራዊ ቀውስ የገቡ ቁጥርን በጥናቱ በዝርዝር ተቀምጧል። በሴቶች ላይ የጾታ ጥቃት ሲፈጸምባቸው ማንነታቸውን መሰረት ያደረጉ ስድቦችና የማሸማቀቅ ንግግሮች ዳግም እንዳይወልዱና ዘራቸው እንዳይቀጥል የሚይዙት መልእክቶች በጥቃት ፈጻሚዎች በኩል ይተላለፍ እንደነበር ከተበዳዮቹ ያሰባሰበው መረጃ እንደሚያመላክትም የኮሚሽኑ ጥናት ጠቅሷል። ከዚህ በዘለለ ከተደፈሩት መካከል 15 በመቶዎቹ ጥቃቱ የቤተሰብ አባል እንዲመለከተው በማስገደድ ጭምር የተፈጸመ ነው። ከሴቶች በተጨማሪ ጥቂት በማይባሉ ወንዶች ላይ ጭምር የመድፈር ወንጀል በኢትዮጵያና ኤርትራ ወታደሮች አማካኝነት መፈጸሙንም ጥናቱ ያመለክታል። በተባበሩት መንግስታት የሰብአዊ መብቶች መርማሪ አካል በዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችና በሌሎችም አካላት በኩል ከዚህ በፊት ወጥተው የነበሩ የጥናት ውጤቶች በትግራይ በሰብአዊነት ላይ ያነጣጠረ እንደዚሁም የጦር ወንጀሎችን የሚስተካከሉ ተግባራት በጦርነቱ ተሳታፊዎች መፈጸማቸውን መግለጻቸው አይዘነጋም። ሰልጣኝ መምህራን እንጨት ለቀማን ጨምሮ በቀን ስራ ላይ መሰማራታቸው ተነገርም። የብልጽግናው በልጽጋቸዋል፣ አይናችሁን ግለጡ ማብራሪያና የዜጎች ሰቆቃ ጎን ለጎን ቀጥሏል። ዜጎች ባጡት ሰላም ሳቢያ ሰርቶ መግባት ቀርቶ ውሎ መግባት በተሳናቸው በዚህ ወቅት፣ ተነጻጻሪ ሰላም ባለባቸው የሀገሪቱ አካባቢዎች ደግሞ ከሰሩት በላይ ግብር፣ ቅጣት፣ የአገልግሎት ክፍያ ወዘተ እየተጠየቁ መስራት በተቸገሩበት በዚህ ወቅት ብልጽግና ግን ሚራክል ነው ያመጣሁት ለውጥ ይላል። እንደ አለም ባንክ ያሉ ተቋማት ደግሞ የሀገሪቱ የድህነት መጠን ወደ 43 በመቶ ስለማሻቀቡ ነው ከሰሞኑ በሪፖርታቸው ያመላከቱት። የዚህ የዜጎች የኑሮ ጫና አንዱ ማሳያ የሚሆኑት ደግሞ መምህራን ናቸው። ዶቼ ቬለ በደሴ ያነጋገራቸው ሰልጣኝ መምህራን በቀን ስራ እንደሚተዳደሩ ይናገራሉ። የደሴ መምህራን ማሰልጠኛ ኮሌጅ በመምህርነት በድግሪና ና በዲፕሎማ የሚሰለጥኑ ተማሪዎች በወር የሚከፈላቸው 760 ብር እንዲኖሩ ስላላስቻላቸው ሰው ቤት ተቀጥረው በቤት ሰራተኝነት ከጫካ ጭራሩ እየለቀሙ የራሳቸውን ምግብ ለማ ማብሰልም መገደዳቸውን ገልጿል። ከነዚህ ተማሪዎች አንዱ በእንጨት ለቀማ ወቅት ሕይወቱ እንዳለፈም ሰልጣኞቹ ገልጿል። ነገ ተማሪዎችን ለማስተማር የሚሰለጥኑ እነዚህ መምህራን የሚማሩትን ሳይሆን የሚበሉትን በማሰብ የማገዶ እንጨትን በመልቀም የቀን የጉልበት ሰራተኛ በመሆን እንደዚሁም ሊጣብኩተው ለመግባቸው የሚሆን እንጀራ በመጋገር ጊዜያቸውን ያሳልፋሉ ነው የተባለው። ጭወር የሚከፈለን 760 ብር ነው። 760 ብር ደግሞ ዛሬ አንዲት እንጀራ ለመግዛት በጣም ኦቨር እየሆነ ነው ያለው። ይህንን የኑሮ ውድነት ተመልክቶ እኛ ወንዶቹ ደግሞ ከዚህ አንጻር ተነስተን ከዚህ የውኩሽና ተፋቅዶልን የውኩሽና እንጀራ እየጋገርን እንኖራለን። የምንጋግረውም እኛ ወንዶቹ ጭሱ እየወጋን አይናችንን ለማንበብ በጣም በከፋ ሁኔታ አስቸጋሪ በሆኑ ነው። ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። በሰባት መቶ ስልሳ ብር የምግብ ወርሃዊ ክፍያ የመኖሪያ ቤት ተሰጥቷቸው በኮሌጅ የሚማሩ ተማሪዎቹ ከትምህርት በኋላ የሚመገቡትን ምግብ ለማብሰል በደሴ ከተማ ወደሚገኙ የጦሳ አዞዋና ሌሎችም እንጨትን ለመልቀም ወደሚያስችላቸው ጫካዎች ሲያመሩ ከሞት ጋርም ተጋፍጧል። ችግሩ በተለይ ሴቶች ላይ እየጎላ ነው የምትለው አንድ ሰልጣኝ የግማሽ ቀን የቤት ሰራተኝነትና በሌሎችም ስራዎች ራሳችንን እየደጎምን ነው ትምህርት የምንማረው ትላለች። አሁን የቀን ስራም ሰርተን ለመማር የማንችልበት ጊዜ ላይ እንገኛለን የሚለው ሌላ ሰልጣኝ ወቅታዊ ሁኔታው ማለትም የጸጥታ ችግሩ ተጨማሪ ስራ ሰርተን ለመማር አላስቻለንም ይላል። ሴቶች የግማሽ ቀን ስራ ካገኙ ይሰራሉ፣ ወንዶች ቅዳሜና እሁድ ይሰራሉ። ዘንድሮ ግን የለም፣ መስራት አትችልም። የተግባር ልምምድ ስለምትሄድ ትንሽ ከበድ ይላል። ባለፈው አመት ይሻል ነበር። ውጭ ላይም ትንሽ አስፈሪ ነው ሰዓቱ ሲልም ይገልጿል። አንድ የኮሌጁ መምህር ክፍል ውስጥም ገብተው ስታይ በአብዛኛው ከሚማሩበት የሚያንቀላፉበት ነው የሚበልጠው፣ ወጥተው የሚመገቡትም የላቸውም ሲሉ የችግሩን አሳሳቢ ተቀባቢነት አስረድቷል። ብልጽግና እነዚህን ሰዎች ነው መከናወን ሆኖላችኋልና አይናችሁን ግለጡ የሚላቸው። ፕሬዚደንቱ ተወንጫፊ ሚሳኤሉን ሳያገኙ ቀሩ። የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪናም፣ የአሜሪካው ፕሬዝደንት ዶናልድ ትራምፕ ከሰሞኑ ውይይት ማድረጋቸው ይታወቃል። ትራምፕ ለዩክሬን ረጅም ርቀት ተወንጫፊ ሚሳኤል ሊሰጡ እንደሚችሉ ከዚህ በፊት ተናግረው ነበር። ከዜሌንስኪ ጋር ከሰሞኑ ከተወያዩባቸው ነጥቦች አንዱ የዚህ መሳሪያ ጉዳይም ነው። ሆኖም ግን መሳሪያውን ለዩክሬን እንዲሰጥ ስለመስማማታቸው ለማወቅ ሳይቻል ቀርቷል። ዜሌንስኪ መሳሪያውን ያገኙም አይመስልም። ትራምፕ አሁን መሳሪያውን ለዩክሬን ለመስጠት ዝግጁ እንዳልሆኑ ጠቁመዋል። በውይይታቸው ውስጥ ለረጅም ርቀት ሚሳኤሎች መነጋገራቸውን ግን ፕሬዚደንቱ አረጋግጧል። ሆኖም ግን አሜሪካ ነገሮችን ማባባስ ስለማትፈልግ መግለጫ ለመስጠት አልፈቀዱም። ከውይይቱ በኋላ ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ ዩክሬን እና ሩሲያ ባሉበት ይቁሙ ሲሉ ጦርነቱ እንዲገታ አሳስቧል። ትራምፕ ከዜሌንስኪ ጋር ከመወያየታቸው አንድ ቀን ቀደም ብሎ ከሩሲያው ፕሬዚደንት ቭላድሚር ፑቲን ጋር በስልክ ተነጋግሯል። በቅርቡ ሁለቱ መሪዎች ሃንጋሪ ውስጥ ይገናኛሉ ተብሎም ይጠበቃል። ዜሌንስኪ ቶም የተከታተውን ጫፊ ሚሳኤል እንዲሰጣቸው የሚፈልጉት የሩሲያን የኃይል አቅርቦት ለማዳከም ነው። ትራምፕ መሳሪያው ለዩክሬን ሊሰጥ እንደሚችል ቢጠቁሙም በዋይት ሀውስ ውይይት በግልጽ ቃል አልገቡም። ቢቢሲ ትራምፕ ሚሳኤል መላክ ጦርነቱን ማባባስ ቢሆንም ጉዳዩ ለውይይት ክፍት ነው ስለማለታቸውም ጠቅሷል። ቶም ሃውክ ሳያስፈልግ ጦርነቱን በቅርቡ እናቆማለን ብዬ ተስፋ አድርጋለሁ ሲሉ ማክሏል። ፕሬዚደንት ትራምፕ ከሩሲያው ፕሬዚደንት ጋር የተነጋገሩት ፑቲን ቶም ሃውክ ለዩክሬን ሊላክ ይችላል የሚል ስጋት ስለተፈጠረባቸው እንደሆነ የተጠየቁት ትራምፕ እስራኤል ሊላክ ይችላል ብሎ መፍራት ጥሩ ነው ሲሉ መልሰዋል። ዩክሬን ቶማሃውክ ከተሰጣት በምላሹ ለአሜሪካ ሰዋል በአውሮፕላን ወይም ድሮን እንደምትሰጥ ዜሌንስኪ ሲናገሩ ትራምፕ በፈገግታ ታጅበው አድምጠዋቸዋል። ትራምፕ የጋዛን የሰላም እቅድ በማርቀቃቸው ዜሌንስኪ አመስግነዋቸው የዩክሬንና የሩሲያው ጦርነት እንዲያቆሙም ጠይቀዋል። ዜሌንስኪ ከውይይቱ በኋላም ስለ ተወንጫፊ ሚሳኤሉ መወራቱ ሩሲያን ያስፈራ ነው ብለዋል። ፑቲን ከትራምፕ ጋር ለመወያየት የጠየቁት ከረጅም ርቀት ተወንጫፊ ሚሳኤሉ ጋር በተያያዘ መሆኑን እንደሚያውቁም ገልጿል። ዩክሬን መሳሪያውን ታገኝ እንደሆነ በጋዜጠኞች የተጠየቁት ፕሬዚደንቱ የእውነት ይሆናል ብለው መልሰዋል። ፕሬዚደንቱ ለአውሮፓ መሪዎች ደውለው ከትራምፕ ጋር የተነጋገሩትንም ገልጸዋል። ቅድሚያ የሚሰጠው የሰዎችን ሕይወት ማዳን ነው። ዩክሬን ደህንነቷ ተጠብቆ በመላው አውሮፓ የምንኖር ሰዎች ሰላም ማግኘት አለብንም ብለዋል። ዶናልድ ትራምፕ ቶም ሀውክ ለዩክሬን የመስጠት ፍላጎት እንዳላቸው ከዚህ በፊት ቢጠቁሙም ፑቲን መሳሪያውን መለገስ የአሜሪካና የሩሲያን ወዳጅነት እየበለጠ ያሻክሯል ሲሉ ማስጠንቀቃቸውም አይዘነጋም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።